በአሜሪካ ኢትዮጵያውያን ጥገኝነት ጠያቂዎች ምን አይነት ጥንቃቄ ማድረግ አለባቸው ትራምፕ የሦስተኛው ዓለም አገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ ዕገዳ ለመጣል ዕቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል ቢቢሲ ጠበቆችን አነጋግሮ ሰፊ ዘገባ ይዞን ወጥቷል አሰላሙ አለይኩም ወራህመቱላህ ወበረካቱ እንደምን አላችሁ። ውድና የተከበራችሁ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ጀምሩ። ቀጥታ ይዤላችሁ ወደ መጣወት መረጃ እናመራለን። ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል ሲል ይጀምራል። የአሜሪካ የዜግነትና የስደተኝነት አገልግሎት ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይ አሳውቋል። ትራምፕ የሦስተኛው ዓለም አገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለው እና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግሥት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደኅንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሔኖክ ገቢሳ እና ሙሉዓለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ አገር ዜጎች የተሰጡ የመኖሪያ እና የሥራ ፈቃዶች ምርመራ እንዲደረግባቸው አዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት አይስ ሰራተኞች እያሳደዷቸው የሚገኙትና ሕገወጥ ስደተኞች የሚባሉት እነማን ናቸው? ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የሕግ አዋቂ የሆኑት ሁለቱ ግለሰቦች አይስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦችን ናቸው ይላሉ። የትራምፕ አስተዳደር ወደ አገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃ ሙሉዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆኑ በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸውን ብቻ ከሀገር አስወጣለሁ ሲል መናገሩን ጠበቃ ሙሉዓለም ያስታውሳሉ። የተለያዩ ጥናቶች ግን የሕግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋሏቸው ሰዎች መካከል ሁለት ሶስተኛ የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉዓለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። ጠበቃ ሔኖክ ገቢሳ በበኩላቸው ጥገኝነት ጠያቂዎች ጥያቄያቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ እያለ ሕገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጥያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት ዓይነት መልኮች አላቸው። አንደኛው በድንበር በኩል ሕግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ሕግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ነው ይሆናል። እነሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የሕግ አካሄድን ተከትለው ጥገኝነትን ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሔኖክ ገቢሳ ይህ ሂደት ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይም ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን ዩኤስ ሲአይኤስ ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸውን ዳኛ ይመለከተዋል። ጠበቃ ሔኖክ በሕጋዊ መልክ በቪዛ የገቡ ሰዎች ጥያቄ አፈርማቲቭ አሳይለም ፕሮሰስ የሚባለው መሆኑን እና በድንበር በኩል የገቡት የጥገኝነት ጥያቄያቸው ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ሕግን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድን ነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስከ አሁን አሁን ባለው ሂደት ከሰባ እስከ ሰማንያ የሚሆኑ የአሜሪካ ዜጎችን በስህተት ተይዘው መታሰራቸውን ጠበቃ ሙሉዓለም ገልጸዋል። ከፍተኛው ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት አይስ ማንኛውንም ሰው በመልኩ በሚናገረው እንግሊዝኛ ዘይ ወይም በቆዳው ቀለም እና ሌሎች ተመሳሳይ መለያዎች አስቆሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉዓለም ተናግሯል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የሕግ ባለሙያዎች አስተያየት ይሰጣሉ። አይስ የጥገኝነት ጥያቄያቸው በሂደት ያለ ስደተኞችን ሊያስር ይችላል። ቢቢሲ ያነጋገራቸው የሕግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄያቸው በሂደት ላይ ያለን ስደተኞች ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመላለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙ ጠበቃ ሔኖክ ገቢሳ ይናገራሉ። ይህ ኦልተርኔቲቭ ዲቴንሽን የሚባለው ነው። በሚፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ። እነዚህ ስደተኞች እስር ቤት ቢገቡም የጥገኝነት ጥያቄያቸውን ከእስር ቤት ሆነው ይከታተላሉ። ይህ ግን አይስ ይዟቸው ወደ አገራቸው ይመልሳቸዋል ማለት አይደለም፣ በማለት ጠበቃ ሔኖክ ያብራራሉ። ማንም ሰው እዚህ ሀገር ገብቶ ወደ አገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጪ ጉዳዩን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋል። አሜሪካ በህጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄ ማቅረብ ተዘግቷልን ለሚለው ጥያቄ በአሜሪካ ከፍተኛ የህግ አዋቂ የሆኑት ሔኖክ ገቢሳ እና ሙሉዓለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሔኖክ በሺ ዘጠኝ መቶ ሰማንያዎቹ ውስጥ በኮንግረስ የጸደቀውን ኢሚግሬሽን ናሽናሊቲ ህግ ፕሬዝዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስን ህግ የሚሽረው ራሱ ኮንግረስ ወይም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነትን የመጠየቅ መብት ተዘግቷል የሚል ህግ፣ ፖሊሲ ወይንም ፕሬዝዳንታዊ ትዕዛዝ አለመውጣቱን ጠበቃ ሙሉዓለምም አጽንኦት ሰጥተው ተናግረዋል የትራምፕ አስተዳደር ከለያቸው 19 ሀገራት የሚመጡ ስደተኞችን በተመለከተ ጠበቆቹ ሲናገሩ ከነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል ማንም ሰው ቪዛ ላያገኝም ይችላል ይላሉ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ሰባት የሙስሊም ሀገራት ላይ የጉዞ እገዳ ጥለው ነበር አሁን ደግሞ ኤርትራን ሶማሊያን እና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፈቃድ ያላቸው ስደተኞችን ሰነዳቸው ዳግም ምርመራ እንደሚደረግበት ተገልጿል በትራምፕ አቋም ምክንያት የጥገኝነት ጠያቂዎች ጉዳይ ይጓተታልን ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት አስተዳደራቸው መጨረሻ ያመለከተ የመጀመሪያ ይታይለታል የሚል አሰራር ተከትሎ እንደነበር ጠበቆቹ ያስታውሳሉ። ይህንን ያደረጉበት ምክንያት ቶሎ ቶሎ የጥገኝነት ጥያቄያቸውን በመዝጋት የስራ ፈቃድ ሳያገኙ ከአሜሪካ የሚወጡበትን መንገድ ለማመቻቸት መሆኑን ጠበቃ ሙሉዓለም ይናገራሉ። ይህም በመጀመሪያው ትራምፕ የስልጣን ዘመን ወቅት ለሁለት ዓመታት ይህ ተግባራዊ ተደርጎ የኮቪድ ወረርሽኝ በመከሰቱ ተቋርጧል። አሁን ሁለተኛው የትራምፕ አስተዳደር ሲመጣ ደግሞ የቀደመውን አሰራር መልሰው ተግባራዊ ማድረግ መጀመራቸውን ጠበቆቹ ይናገራሉ። በሚገርም ሁኔታ ተቃራኒውን ነው እያየን ያለነው የሚሉት ሔኖክ ገቢሳ ትራምፕ ወደ ስልጣን ከመጡ ወዲህ ለጥገኝነት ጠያቂዎች ኑሮ ከብዷል ይላሉ። ይሁን እንጂ በሕጋዊ መንገድ ለገቡ ሰዎች ጥያቄያቸው የሚስተናገድበት ፍጥነት በጣም መጨመሩን ጠበቆቹ ገልጸዋል። በሕጋዊ መንገድ የገቡ ሰዎች ቃለ መጠይቅ እንዲደረግላቸው ድሮ ዘጠኝና አስር ዓመት ነበር የሚጠብቁት የሚሉት የሕግ ባለሙያዎቹ አሁን ግን በአንድና በሁለት ወር ውስጥ ለቃለ መጠይቅ ሊጠሩ እንደሚችሉ ይናገራሉ። ጠበቃ ሙሉዓለም ዘጠና በመቶ የሚሆኑ የጥገኝነት ጥያቄ አመልካቾች ከዘጠና ቀን እስከ መቶ ሰማንያ ቀን በሆነ ጊዜ ውስጥ ለቃለ መጠይቅ እንደሚጠሩ ይናገራሉ። ውሳኔ ማግኘት እድላቸው ደግሞ ሀምሳ በመቶ መሆኑን ገልጸው ሀምሳ በመቶ የሚሆኑት ከስድስት ወር በላይ ይወስደዋል ብለዋል። ጠበቃ ሔኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ አሳማኝ ጉዳይ ያላቸው ሰዎች እውነተኛ ጥገኝነት ፈላጊዎች በሁለት ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ ይላሉ። ኢትዮጵያውያን ጥገኝነት ጠያቂዎች ምን ጥንቃቄ ያድርጉ ተብለው ለተጠየቁት ጥያቄዎች ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው እና አገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድ ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንን እና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው። በዚያ ላይ ኢትዮጵያዊ ሶማሊያዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአይስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሔኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት፣ ይላሉ። አክለውም፣ በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም። ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚህ አጋጣሚ ሊጠቃ ይችላል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጥያቄዎች ሌላ ዓይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የሕግ ወይም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የሥራ ፈቃዳቸውን ወይም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸውን ማሳየት እንደሚጠቅማቸውም መክረዋል። ከትዳር ወይም ከፍቅር አጋራቸው ጋር አምባጓሮ ውስጥ ለአለመግባትም የጸጥታ አካላት ትኩረትን ለመቀነስ እንደሚያግዛቸው ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውን ለግሰዋል። ሙሉ ዘገባው የቢቢሲ ነው። ብርታቶቼ፣ ቪዲዮን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉም እንመኝላችኋለሁ። አሰላሙ አለይኩም ረህመቱላህ ወበረካቱ።